አሁን ስለት የተሳለችው እህታችን እቺ የምታያት እህታችን አሁን ከእሷ በፊት ቀድማ ምስክርነት ለሰጠችው ልጅ እህቷል። ሰሚነሽ ኪዳነምህረት የተፈጠረውን አስተካክለሽ ለደድሽ ለምስክርነትሽ አብቂያቸው ብዬ ተስዬ ነበር። ያው እንግዲህ አፍጫ ሲመቱት ዓይን ያለግ ሲለ እንደዛ ሆኖባቸው ዘይር አምላካችን የእናት ድንግል ማርያምን ጸሎ ሰብኮ ይቅር ብሎናል። እናታችን ደርሳልናለች። እኔ ቴን መጣው እህቴ ደግሞ ባለቤቷ አሪዛ መጣለች ብለዋል። ያው እንግዲህ አንድ ቤተሰብ ሰሚነች ኪዳ ነብረት ተሰብስቧል ማለት ነው። ታዲያ ስሙላላችሁ ብቻ ለለመባት እሺ፣ ለጭትን ጊዜ ብቻ ለ ለማመስገን መምጣት ያስፈልጋል። በርቱ መብራት ታበርታለን። መጨረሻችሁ ታሳፍረልን እሺ እሺ። ይህ ህፃን ልጅ በሰሚነሽ ኪዳነምህረት ጸሎት፣ በሰሚነሽ ኪዳነምህረት ምልጃ ነው ያገኘሁት። ግን ምግብ እየበላልኝ አይደለም። ሰሚነሽ ኪዳነምህረት የሰጠችኝን ፍሬ በማስተዋል መግበብ እንድታሳድግልኝ በጸሎታችሁ አስሙልኝ ብለዋል። ሰሚነሽ ኪዳነምህረት አሜን። አረ ሸር አርጉ፣ ሸር አርጉ። እሺ። ኪዳነ ምህረት ጸሎቴንና ልመናዬን እንድትቀበልልኝ በጸሎታቸው አስቡኝ ብለው አመተዋል። እግዚአብሔርን አመስግኑላቸው፣ አመስግኑላቸው። እሺ አቦቴ ታሞብኝ ነበር። ሰሚነሽ ኪዳነ ምህረት አልቅሽ

በተለይ ሙጋ ደርሷል። እሺ ባለቤቴ ነብሰ ጦር ነበረች። በሰላም ስላገላገለችልኝ የተሳልኩትን ስለቴን አስገብቻለሁ። ለለምናችሁ ድንግል ማርያምን አመስግኑልኝ። ልጄ የዛሬ ሁለት ወር ኦፕራሰን ሆኖ ነበረ። ድንግል ማርያም በሰላም እንድጠናቀቅ ስላደረገች የተሳልፉትን አራት መቶ ብር አስገብቻለሁ። ለልምናችሁ አመስግኑልኝ።

ስለት የምታገቡ ካላችሁ ወደዚህ የመጣችሁ ለሰሚነሽ ኪዳነ ምህረት ማስገባት ማስነገር ትችላላችሁ። ሁላችሁ እንደዚህ እየቀረባችሁ አስነግቡ። አሁን የደረሳችሁ አስራት፣ ወቅራት ስለት ምስክርነት ያላችሁ ካላችሁ ወደዚህ በመምጣት ምስክርነታችሁን መስጠት ትችላላችሁ። ሸሸሸሸ አድርጉ በተሰሸአ ሰሚነሽ ኪዳነምህረትን ለዓለም እናስተዋል። ስራ አልነበረኝም። የካቲታ አስራ ስድስት ደጇ ማግቼ ስራ ስጪ ብዬ ተማጸንኳት። የካቲታ ያ ወላዲተ አምላክ ሥራ ሰጠች። የገባሁትን ሰፊ ኮንትራት ስለ ነበር ኳሊ ስራ ስጪ ብዬ ለምኛት ሰታኛለች። ለእኔ የደረሰች ወላዲተ አምላክ ለእናንተ ርስላችሁ። እልል በሉላቸው አመስግኑልኝ ብለዋል። እግዚአብሔርን አመስግኑላቸው ካአሁደ ምረቱ ስትራ ላ እሺ እናቴ በጣም ታማበኝ ነበር! ለሰሚነሽ ኪዳነ ምህረት አልቅሼ ስለተሰየ ነበር። ሰሚነሽ ደርሳልኛለች። ለእኔ እንደረሰች ለእናንተም ትድረስላችሁ። እጣን አምልተዋል። ድንግል ማርያም ትቀበልሎት ብላችሁ አመስግኖላችኋል። ሁሉ ፈጽማልኝ ያለች ህፃኔውን እንታሳምርልኝ ጸልዩልኝ። እልል ብላችሁ እግዚአብሔርን አመስግኑላቸው። የተሳልኩትን ስደት ለድንግል ማርያም አስገብቻለሁ። ጎዶሎዬን እንድትሞላልኝ በጸሎታችሁ አስቡኝ ብላላችን አምሳ ብር አምጥታለች። ድንግል ማርያም ትከበልልን አሜ የጀመርኩት እንድትፈጽምልኝ ጸልዩልኝ። ሁለት መቶ ቶ ብር አምጥተዋል። እልል ብላችሁ እግዚአብሔርን አመስግኑላቸው።

እልልብላቸው እግዚአብሔርን አመስግኑላቸው። ክብር ምስጋና ለወላዲተ አምላክ ላዛኝቷለትግር ማርያም ይሁን። እልል ብላችሁ እግዚአብሔርን አመስግኑ። በቀን ለማመካከል እንዳንሰናከል የሚጠብቀን ተግፉ ከበደድከአካት የሚጠብቀን አምላክ የሌሊቱ ጨለማ ግጦ በይቅርታው በምሕረቱ የሚታደገ ጌታ ክብር ምስጋና ይግባው። እልል ብላችሁ እግዚአብሔርን አመስግኑ። እህታችን ሰሚነሽ ኪዳነ እሺ ሰሚነሽ ኪዳነምህረትን የጠየቋት ጥያቄ አለ። እሷ እንደምትፈጽምልኝ አምናለሁ። ለክብሯ መግለጫ አንድ ሺህ ብር አምጥቻለሁ ልምላቸሁ አመስግኑልኝ ብለዋል። ትልን አመስግኑላቸው። ወለተ ሰማይት ይባላሉ። በጸሎት አስቧቸው።

እዚህ የምታዋቸው እናት በሰው ትግሻ በሰው ሸክም ነበረ የመጡ። አሁን ሰሚነሽ ኪዳነምህረት ለመኛት በእግሮች መርገጥ ጀምር፣ ያለው ጭራሽ አልራመድም ነበረ። ሰሚነሽ ኪዳነምህረት አሁን በሰው ድጋፍ እንድራመድ ቆም አድርጋኛለች ህዝቡም እንድታደነኝ በጸሎታቸው አስቡኝ ብለዋል። ማምላክ ትድረስ ትናላቸው። እሺ እ ከባድ ነው መቼስ አለለ ኑሯችን፣ ሰው በሰው ላይ ተደጋግፎ አንዱ ባንዱ ላይ አንዱ ለመኖር ሌላውን በሚገድበት አንዱ ለመበልጸግ ሌላውን በሚያስለቅስበት አንዱ ለመሳቅ ሌላውን በሚያሳቅቅበት በዚህ የተረገመ ዘመን እግዚአብሔር አምላክ ለሁላችን የሚደርስ ንቦል። አንዳንድ ጊዜ ወጣቶች ታይታችሁታል። የብዙዎቻችን ሳቆ ሌሎች ተሰድበውበት ነው አይደለም? የብዙዎቻችን ደስታ ሌሎች ተሳቀውበት። እንዲህ አይነት የገፊና የተገፊ ኑሮ እግዚአብሔር አምላክ ከላያችን ላይ ያርቅ።

ምስክርነቱም እንደቀጠለ ነው። እሺ፣ ባንክ እሺ፣ እሺ፣ አባቱ አመሰግናለሁ። እሺ ወደ ተማሪያም የምትባል የገቢ ማሰባሰቢያ ወረቀት ውስጥ ሦስት ሺህ ብር አካባቢ ይዛ መጣለች። እልል ብላችሁ እግዚአብሔርን አመስግኑላት። እሺ አምላክን ቅዱሳን እግዚአብሔር መጨረሻችንን ያሳምርልን። እስኪ የተቀመጣችሁ ብድግ በሉ። አባቶቻችን ማይነት ሊያምኑ በጸሎተ ኪዳን ሊጎበኙ የጣሉ ማዛሽትን ነፍሳችንን ደስ የምናሰግበት የተወደደ ሰዓት፣ እርሷን እግዚአብሔርን እናመሰግናለን። ክብር ምስጋና ለአምላካችን ይሁን። እልል ብላችሁ እግዚአብሔርን አመስግኑ።

ያረጋችሁ እስኪ ሁላችሁም ሼር ሼር ሼር ሼር ሼር አድርጉ። ሼር እያደረጋችሁ ሼር እያደረጋችሁ ሼር እያደረጋችሁ እንኳን አደረሳችሁ። ሼር እያደረጋችሁ እስኪ ሼር አድርጉ፣ ሼር አድርጉ፣ ሼር አድርጉ ሆናችሁ የመጣችሁ ፎሎ እያረጋችሁ ፎሎ እያረጋችሁ እንኳን አደረሳችሁ። ያለነው ሰሚነሽ ኪዳነ ምህረት ገዳም ነው። ፎሎ እያረጋችሁ ፎሎ እያረጋችሁ እንኳን አደረሳችሁ። ፎሎ እያረጋችሁ እስኪ ሁላችሁም ፎሎ እያረጋችሁ አዲስ የመጣችሁ ፎሎ እያረጋችሁ እስኪ ደረሳችሁ ዋና ደረሳችሁ ሰጣችሁ ሰሚነሽ ኪዳነ ምህረት ነው ያለ ነው። ሁላችሁ እንኳን አደረሳችሁ። ሼር እያረጋችሁ ሼር እያረጋችሁ አዲስ ሆናችሁ የመጣችሁ ፎሎ አድርጉ። እስኪ ፎሎ እያረጋችሁ ለፉ። ፎሎ እያረጋችሁ ለፉ። እንኳን አደረሳችሁ፣ እንኳን አደረሳችሁ አድርጉ ሼር አድርጉላችሁ ሼር ያረጋችሁ ሼር ያረጋችሁ ሼር ያረጋችሁ ሼር ያረጋችሁ እንኳን አደረሳችሁ። ሼር አድርጉ ሁላችሁም ሼር ያረጋችሁ ለፉ ሼር ያረጋችሁ ለፉ እንኳን አደረሳችሁ

ሀብታ ባድርጉት ሊቋረጥ ነው ሊቋረጥ ነው።